ሰላም ተማሪዎች እንዴት ናቸው ሁሉ ሰላም? ሶሻል ስተዲስ ግሬድ ሰቨን ቻፕተር ዋን ኢንድ ፓርት እናያለን ማለት ነው። የመጨረሻን ዩኒት እና የመጨረሻ ፓርት የምናይ ይሆናል። ዩቲውብ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በተለይ ደግሞ ኮሜንት አድርጉ። የትኛው ፓርት እንዲሰራ ንገሩኝ። ይህን ነገር አድርጉ። ዛሬ እንግዲህ እዚ ውስጥ የምንማሩ ነገሮች እና ማወቅ አለብን ወርዶች፣ እንግዲህ የተለያዩ ወርዶች አሉ። ለምሳሌ ኤለመንት ማለት ምን ማለት ነው? ሚነራልስ፣ ኢግነስ ሮክ፣ ሜታ ሞርፊክ ሮክ ኦክስጂን ባዛልት ሮክ ማገማ ላቫ ግራናይት ኦሽኒክ ክራስት ኮንቲኔንታል ክራስት ተብሎ የሚጠሩ አሉ። እያንዳንዱ ነገር ምንድን ነው? ምኖ ነገር እናያለን ማለት ነው። ሰዋስታዊ ስሜ ሜጀር ኤለመንትስ ተብሎ የሚጠሩ አሉ። ምንድን ናቸው እነሱ? ኤርዚስ ክራስት ሜዳ ኦፍ ሰፍራ ኤለመንትስ። እንግዲህ የክራስት እንግዲህ ምን እንደሆነ አይተናል። እንግዲህ ዘ ኢንተርናል ስትራክቸር ኦብ ዘ ኤርስ ብለን እንግዲህ ክራስት ማንትል እና ኮር ብለን እንዳየን ከዚህ በፊት አይተን ነበረ ማለት ነው። እንግዲህ ክራስት ዛሬ እንግዲህ በዲፕል የምናየው እንግዲህ አቦት ክራስት ነው ማለት ነው። ክራስት እንግዲህ ከተለያየ ኤለመንቶች ከብዙ ኤለመንቶች እንደተሰራ ይነገራል ማለት ነው። ስ ኤለመንት አር ን ሶሊድ ፎርም ን ኦተር ሌር ኦፍ ኤርት ኢን ሆት እንደ ሞልታ ፎርም እንደ ኢንትር ይላል። እነዚህ ኤለመንቶች ደግሞ ሜላ ይላል። እነዚህ ክራስት ክራስት የተሰራበት እንግዲህ ከብዙ ኤለመንቶች ቢያቸው ላይላ ክረስት የተሰራ የኤርስ ክረስት የተሰራ እንግዲህ ከብዙ ኤለመንቶች ነው ካልኳቸው፣ እነዚህ ኤለመንቶች ደግሞ ሶሊድ ፓርቱ ወይም ደግሞ አውተር ሌየሩ ሶሊድ ወይም ጠጠራማ ነው ይላል። ኢንትር ፓርቱ ደግሞ ውስጣዊ ፓርቱ ደግሞ በጣም ሞቃታማና የቀለጠ አለት የያዘ ነው ማለት ነው። ፎርም የያዘ ነው ማለት ነው። አባውት 98 ፐርሰንት ኦፍ ቶታል ክራስት ኦፍ ኤርስ ስ ኮምፖዝድ ኦፍ ኤት ኤለመንት ስላል 98 ፐርሰንቱ ማለት ነው ማይ እንዲሁ እንግዲህ 98 ፐርሰንት የሚሆኑ ቶታል ክራስ ኦፍ ኤርስ ብለን የምንጠራው ክራስትን አዘሆል ማለት ነው። 98 ፐርሰንቱ ማለት ነው የተሰራው ከስምንት ኤለመንቶች በጣም ከታዋቂ የሆኑ አቡደንት የሆኑ ከሆኑ ስምንት ኤለመንት እንደተሰራ ይነገራል ማለት ነው። እነዚ ኤለመንቶች ማናቸው? ነገር እናያለን ዘ ሞስት አፕሉንት ኤለመንት ዛ ኤርስ ክረስት ክረስስ አር ኦክስጅን፣ ሲሊከን፣ አሉኒየም፣ አይራን፣ ካልሽየም፣ ሶድየም፣ ፖታሽየም፣ ማግኒዥየም እነዚህ ስምንቶች ከነዚህ ስምንት ኤለመንቶች ክረስት እንደተሰራ ከነዚህ ስምንት ኤለመንቶች እንደተሰራ ዘጠና ስምንት ፐርሰንቱን የሚይዙ እነዚህ ናቸው ማለት ነው። እነዚህ በኤለመንቶች እና እንትናቸው በወይታቸው ማየት ይቻላል። ለምሳሌ እዚጋ ማለት ነው። ለምሳሌ መጀመሪያው እንግዲህ ኦክሲቲን ብለን የምንጥለው እንግዲህ በጣም ከክረስ የተሰራበት አርባ ስድስት ነጥብ ስድስት ፐርሰንቱን የሚይዝ ነው ማለት ነው። ሲልከን ሀያ ሰባት ነጥብ ሰባት ሁለት የሚይዝ ነው አሉ እኔም በሶስተኛ ደረጃ የምናገኘው አይረን አምስት ካልሽየም ሶስት ነጥብ ስድስት ስሪ ሶዲየም ኤን ብለን የምንጥለው ማለት ነው ቱ ፖይንት ኤይት ስሪ እነዚህ ፖታሽየምን ማግኔሽየምን እዚህ ጋር እናንተ ባይ ዘወይ ለእግዛማቸው መያዝ ያለባቸው ብዬ የማስበው ምንድን ነው ኦክሲጅን፣ ስልከን እና አሉኒየም መያዝ ያለባቸው ደረጃቸው ማለት ነው። ኦክሲጅን አንደኛ፣ ስልከን ሁለተኛ እና አሉኒየም ሶስተኛ ያዞ ከዛን ከዚህ ውስጥ መያዝ ያለባቸው ሌላኛው ደግሞ የመጨረሻው ማለት ነው ዘ ሊስት ዋንስ ተብላችሁ ዊች ዘ ሊስት ፍሮም ዘ ፎሎውንግ ተብላችሁ ትጠይቁ ስለምትችሉ ማግኔዥንም ማያዝ አለባቸው ማለት ነው። እነዚህ አለቱም ከሰረቹ የያዙ ማለት ነው። ስለዚ መጀመሪያው በጣም ክራስ የተሰራበት ትልቁን ቁጥር ትልቁን ፐርሰንት ትልቁን ቦታ የሚ ሲሆን፣ ዘ ሊስት ወን ደግሞ በጣም ትንሽ የው ደግሞ ከስምንቱ ውስጥ እንግዲህ በጣም አቡደንድ ከመሆኑ ከስምንቱ ሲልክ ማግኔዥም መሆኑን ማወቅ አለባቸው ማለት ነው። ሜጀር ሚኔራልስ ተብሎ የሚጠሩ ደግሞ አለ። እነሱን እናያለን ማለት ነው። አሁን ሜጀር ኤሌመንቶችን ካየን ማለት ነው እነዚህ ኤሌመንቶች ናቸው። አሁን ደግሞ ሚኔራል እናያለን ማለት ነው። ማቴሪያል ዛት ኤርትስ ክራስ ሜዳብ ሜዳብ ኦፍ አር ኮልድ ሮክ ይስላል። ማቴሪያሎች ብዙ ማቴሪያሎች አሉ። ለምሳሌ እንግዲህ የኤርስ ክራስ የተሰራበት አለት ሮክ ብለን የምንጠራው አንድ ኦል ሮክስ አር ሜድ ኦፍ ሚኒራልስ ይላል። ሁሉም አላቶች ባይዘው ክራስት የተሰራው ከሮክ ነው ከአላት ነው ይላል። ሮክ የተሰራው ደሞ ከኬት ነው ይላል ከሚኒራል ነው ይላል ማለት ነው። ሮክ ዘጋ ይዝ አለባቸው ነገር ነው። ማቴሪያል ማለት ዘ ኤርስ ሜድ አፕ ኦል አር ኮል ሮክስ። የመሬት ክራስት ተብሎ የሚጠራው ነገር የተሰራው ከሮክ ከተባለ ሮክ ደሞ ኬት ነው የተሰራው ከተባለ ከሚኒራል ነው ማለት ነው። ጀርመኒ ናውን ሚኒራል ስፒሺስ ብዙዎች በጣም ምታውቁ ሚነራሎች አሉ፣ ላል ባት ዘ ቫስት ሜጆሪቲ ኦፍ ሮክ አር አር ፎርሚድ ባይ ኮምፕሬሽን ኦፍ ፊው ኮማን ሚነራልስ ኮልድ ሮክ ፎርሚንግ ሚነራልስ። በጣም ታዋቂ ፊው ኮማን የሆነ ተማሳይ የሆኑ ኮማን ካራክተር ስክስ ያላቸው ሚነራሎች አሉ። እነዛ ምን ተብሎ ይጠራሉ? ሮክ ፎርሚንግ ሚነራል ወይ ደሞ አለትን ይፈጠሩ ሚነራል ተብሎ ይጠራሉ ማለት ነው። ለምሳሌ እነዚህ ሚኔራሎች ማን ማን ናቸው ከተባለ፣ እንግዲህ ሜጀር ሮክ ፎርሚግ ሚኔራልስ አር ዞስ ሚኔራልስ ዊች አር ፋውንድ ኢን አቡደንት ኢን ዘ ሮክ ኦፍ ዘ ኤርስ ክራስት። ቴብል ዋን ፖንት ቱ ላይ እናያለን። ለምሳሌ እነዛ ማን ናቸው ከተባለ፣ እንግዲህ ሳች አዝ ሲሊካት፣ ኦክሳይድ፣ ካርቦኔትስ፣ ሳልፋይድስ። እነዚህ እንግዲህ ሜጀር ሮክ ፎርሚግ ሚኔራል እነዚህ በጣም የሚታወቁ አለትን የፈጠሩ ሚኔራል ተብሎ ይጠራሉ ማለት ነው። እንግዲህ እነዚህ ናቸው። ለምሳሌ ሜጀር ሮክ ፎርሚንግ ሚነራልስ ተብሎ የሚጠሩ ማለት ነው። ለምሳሌ ማን ናቸው ከተባለ ሲልካት፣ ኦክሳይድስ፣ ካርቦናትስ፣ ሰልፋይድስ፣ ሳልፌትስ፣ ክሎራይድስ ተብሎ የሚጠሩ ናቸው። ከነ ኤግዛምፕላቸው እዚህ ጋር ተቀምጧል ማለት ለምሳሌ ሲልካት የመጀመሪያው ሚካ ተብሎ ይጠራል። ኳርትስ ደግሞ ኦክሳይድ፣ ካርቦናትስ ካልሳይት ምናምን ተብሎ ይጠራል። እነዚህን ማየት ሲያላቸው ሜጀር ሮክ ፎርሚንግ እንግዲህ ብዙዎች ሮኮች ምን ይፈጥሩ? ክረስትን ይፈጥሩ። እነዚህ ሮኮች እናያለን ማለት ነው። እንደው ማለት ነው እንግዲህ ሶስት አይነቶች አለ። ባይ ዘ ዌይ ክረስትን ሮ ሮኮች አላቶች እንግዲህ በሶስት ካብ ላይ እናያለን ማለት ነው። መጀመሪያው እግነስ ሮክ ይባላል፣ ሰደመንተሪ ሮክ ይባላል፣ ሜታሞርፊክ ሮክ ተብሎም ይጠራል። እያንዳንዱን እንዴት ተፈጠረ ከሙሉ ከጀምሮ እናያለን ማለት ነው። እግነስ ሮክ ምን ማለት ነው? ዘ ኦድ እግነስ ወስ ድራይቭድ ፍሮም ላቲን ወርድ ይላል። ይሄኛው ወርዱ ራሱ ኢግነስ ተብሎ የምንጠራው ራሱ እንግዲህ የመጣው እንግዲህ የላቲን ወርድ ነው ተብሎ ከመል

ሶሊድፋይ ሲሆን የሚፈጠር አለት ነው ማለት ነው። ይሄ አገነስ ሮክ ብለን የምንጥረው ማለት ነው። ሳምታይም ዛ ሆት ሮክ ራፕትዝ ኦን ሰርቪ ይላል። ይሄ እንግዲህ ለምሳሌ ቮልካኖ ነው። በቮልካኖ አማካኘት ነው ይዘው የሚፈጠረው እንግዲህ ይሄ በጣም ሆት ሮክ ራፕት በሚያደርግበት እንግዲህ ውጫዊ ላይ ውጫዊ ክፍል ላይ ወጥቶ ምን ያደርጋል? ሶሊዲፋይ ይሆናል። እንደ ምን ተብሎ ይጠራል መሰላችሁ? እሱ ወደ ውጫዊ ፓርት ኦፍ ኤርት ወጥቶ ሶሊዲፋይ በሚሆንበት ጊዜ ላቫ ተብሎ ይጠራል ማለት ነው። ማግማ ዛት ጌትዝ ቱ ዘ ሰርፌስ ኢዝ ኮልድ ላቫ ይሆን እግዚግረሱን አለ። ይሄ ወደ ውጭ የፈሰሰ ወይም ደግሞ ይህ ማግማው የቀለጠው አለት ብለን የምንጠራው ወደ ውጫዊ ፓርት ኦፍ ዘኤርስ ሲወጣ ላቫ ተብሎ ይጠራል ማለት ነው። ዘኤርስ ቱ ሜይን ታይፕስ ኦፍ ኤግነስ ሮክ ሁለት አይነታቸው አለ። እነሱም አንድ ኤክስትሩሲቭ እና ኢንትሩሲቭ ኤግነስ ሮክ ተብሎ ይጠራሉ ማለት ነው። ሁለት አይነት ኤግነስ ሮኮች አሉ ማለት ነው። እነሱም አንድ ናቸው፣ ኤክስትሩሲቭ እና ኢንትሩሲቭ ኤግነስ ሮክ ተብሎ የሚጠሩ አሉ ማለት ነው። እያንዳንዱ እናያለን። ኤክስትሩሲቭ ኤግነስ ሮክ ብለን የምንጠራው ምንድን ነው? ኤክስትሮሲቭ የምንለው ኤክነስ ሮክ አር ኮልድ ቮልካኒክ ሮክ ተብሎ ይጠራል። ሌላኛው ስሙ ማለት ነው ባይዘ ወይ ኤክስትሮሲቭ ኤክነስ ሮክ ተብሎ የምጥረው ሌላኛው ስሙ ምን ተብሎ ይጠራል? ቮልካኒክ ሮክ ወይም ደግሞ በእሳት እንትን በቮልካኖ ራፕሽን የተፈጠረ ማለት ነው ዘ አር ፎርሚድ ወይን ማግማ ኮልስ እንደ ሶሊዲፋይ ኦን ሰርፌስ ኦፍ ዘ ኤርስ። ይሄ ከስሙ እንደምንድረው ኤክስትሮሲቭ ማግማ ምን ማለት ነው ውጫዊ ፓርት ኦፍ ዘ ኤርስ ማለት ነው ባይዘ ወይ ይሄኛው የቀለተው ማግማ ማለት ነው ኮልስ ይሆን ወይም ደግሞ ሶሊዲፋይ ሲሆን ኦን ሰርፌስ ኦፍ ኤርዝ ላይ ነው። ኢንተርናል አይደለም ውስጠው ውስጥ ላይ አልቀረም ማለት ነው። ወደ ውጭ ወጥቶ ሶ ሶሊድፋይ ሲሆን የምፈጠር አይነት እግኒየስ ሮክ ምን ተወጥራል? ኤክስትሉሲቭ ተብሎ ይጠራል ማለት ነው። አን አቡንደንት እንደ ኢምፖርታንት ኤግዛምፕል ኢስ ዋት ባዛልት እንደ ኦብሲዲያን ተወጥራል። እንግዲህ በጣም በብዛት የምናገኘው እና እና በጣም ቤስት ኤግዛምፕል ኦፍ ዘ ኤግነስሮክ ተብሎ ኤክስትሮሱ ኤግነስሮክ ተብሎ የሚጠራው እንግዲህ ባዛልት እና ኦብሲዲያን ተብሎ ይጠራሉ ማለት ነው። ብዙዎቹ ኤግዛምፕሎች አሉ። ለምሳሌ እዚህ ጋር እንደምታዩት ማለት ነው ግን ከነዚህ ከኦብሲደን እና ባዛልት እዝ ዘ ኡም ቢስት ወይም ነው ቬሪ ኢምፖርታንት ብዙ በብዛት የምናገኛቸው ናቸው ማለት ነው እንጂ በጣም ብዙ አሉ ማለት ነው። ኦኬ ሌላኛው ደግሞ ምንድነው ኢንትሩሲቭ ኤግነስሮክ ወይም ደግሞ ውስጣዊ ኢግነስ ሮክ ብለን እንጥራለን ማለት ነው። ይሄኛው ደግሞ ምንድነው ኢንትሮሱቭ ኢግነስ ሮክ አር ኦልቶ ኮልድ ፕሉቶኒክ ሮክ ተብሎ ይጥራል ማለት ነው። ይሄኛው ደግሞ ምንድነው ቅድሜ ምን ቢያቻለሁ ኤክስትሮሱቭ ፓርቱን ቮልካኒክ ቢያቻለሁ። እዚህ ጋር ደግሞ ሌላኛው ስሙ ፕሉቶኒክ ሮክ ተብሎ ይጥራል ዘ አር ፎርሚድ ዌን ማግማ ኮሪስ እንደ ክሪስታላይዝ ዊዝን ዘ ኢንተሪየር ኦፍ ዘ ኤርዝ ላይ ይሄ ደግሞ እንግዲህ የቀለጠው አለቱ ያ ማግማ ውስጣዊ መሬት ላይ በሚቀልጥበት ወይም ደግሞ ውስጣዊ መሬት ማለት ምን ማለት ነው? ወደ ውጫዊ ክፍል ሳይወጣ የቀለጠው አለት ያ ቮልካኖ ያ ኢራፕሽ ፈንድቶ ነገር ግን ውስጥ ላይ በሚቀርበት ማለት ነው ወደ ውጫዊ ፓርት ኦፍ ዘ ኤርት ከመውጣቱ በፊት እዛው ኢንተርናል ፓርት ኦፍ ዘ ኤርት ሶሊዲፋይ ወይ ደግሞ ይቀር እንት እዛው ይረጋል ማለት ነው ያ በሚፈጠርበት ምን ይፈጠራል ኢንትሩሲቭ ኢግኒየስ ሮክ ይፈጠራል ማለት ነው Uh, the best example ተብሎ የሚጠራው እንግዲህ እዚህ ጋር ምንድነው? ግራኒት ኢዝ ዘ ሞስት አቡንዳንት ኢንትሩሲቭ ኢግነስ ሮክ ይላል። እንግዲህ ግራኒት ኢዝ ዘ ቤስት ኤግዛምፕል ነው ማለት ነው የኢንትሩሲቭ ኤግነስ ሮክ ማለት ነው። እዛ ውስጥ ላይ ወደ ውጫዊ ፓርት ኦፍ ኤርት ከመውጣቱ በፊት እዛው ሶሊድፋይ ሲሆን ኢንትሩሲቭ ኤግነስ ሮክ ብለን እንጠራለን። እሱ ኤግዛምፕሉ ደግሞ ግራናይት ተብሎ ይጠራል ማለት ነው። ማግማ ምን ማለት ነው? ማግማ እንግዲህ የቀለጠ አላት ማለት ነው። ኢዝ ዘ ኔም ኢዝ ዘ ኔም ፎር ሞልተን ሮክ የቀለጠ አላት ማለት ነው። ማተሪያል ፋውንድ ቢሎ ዘ ኤርዝ ሰርፌስ ኢዝ ኔም ቼንጀስ ቱ ላቫ ዌን ማግማ ሪቺስ ኤርዝ ሰርፌስ ላይ ይሄ ማግማ ወይንም የቀለጠ አላት ብለን ምን ተራው እንግዲህ ስሙ ይቀየራል። ወደ ውጫዊ ፓርት ኦፍ ዘ ኤርት ወይንም ደሞ ውጫዊ ወይንም ደሞ ክራስት ላይ በሚወጣበት ፓርት ስሙ ምን ተብሎ ይጠራል ላቫ ተብሎ ይጠራል ማለት ነው ኦኬ ሌላኛው ደግሞ ሰደመንተሪ ሮክ እናያለን ማለት ነው ምንድነው ሰደመንተሪ ሮክ ማለት ደግሞ የተከማቸ አሸዋ ወንዳ ማለት ነው ሰደመንተሪ ሮክ ዘ ተርም ሰደመንተሪ ድራይቭድ ፍሮም ዘ ላቲን ተርም ይላል እነዚህ እንግዲህ እግረስ ሮክ እና ሰደመንተሪ ሮክ እንግዲህ ሁለቱም የመጡ እንግዲህ ከላቲን ወርድ ነው የመጣው የመጨረሻው ብቻ ናቸው ይዘው የግሪክ የመጣቸው ነው ሜታሞርፊክ ተብሎ የምትለው ማለት ነው እሱ እናያለን እሱንም ከላት ወደ የመጣው ምን ተብሎ ይጠራል? ሰዲመንታሪ ተብሎ ይጠራል ማለት ደግሞ ወይም ደግሞ የተከማቸ እንደ ማለት ነው። ዊች ሚንስ ሲትሊንግ ወይም ሌዳውን ማለት ነው። ሲትሊንግ ማለት ማስቀመጥ ወይም ደግሞ አንድ ላይ እየተሰባሰበ ማለት ነው። ሰዲመንት ሮክስ አር ፎርምድ ዌን ሰዲመንትስ ካም ቱ ሰትል ኢን ሰርተን ኤሪያ አፍተር ዘይ ሃቭ ቢን ትራንስፖርትድ ኢንቱ ዞዝ ኤሪያ ባይ ቫይረስ ኤሮዥን ኤጀንት ስላል እንግዲህ እነዚህ ስድመንቶች የሚሰፋሰቡት የሚፈጠሩት እንግዲህ በተለያየ ምክንያቶች ናቸው። የተለያዩ መከማቸት በብዙ ምክንያቶች ትራንስፖርት ሲደረጉ ማለት ነው ከአንድ ቦታ ወደ ሌላኛው ቦታ ሲሄዱ ማለት ነው ትራንስፖርት ሲደረጉ ማለት ነው ሊሆን

ሴዲመንተሪ ሮኮች ባይዘው እድማቸው ይለያያል ያንግስ ኦልድ ተብሎ ይጠራሉ ማለት ነው። ለምሳሌ በተለያየ መንገዳት በኦሽን ብያቸው ነው። እንግዲህ ቅድም በኦሽን በሲ በሪቨር አማካኝነት ነው እንግዲህ እነዚህ ሴዲመንተሪ ሮኮች የሚፈጠሩ ብያቻለሁ። በእነዚህ ሴዲመንተሪ ሮኮች ትራንስፖርት ሲደረጉ ለምሳሌ በኦሽን በሪቨር ለምሳሌ እነዚህ ሴዲመንተሪ ሮኮች እንግዲህ ሮኮች እንግዲህ ሲከማቸው ያለ በሪቨር በተለይ በሪቨር ማለት ነው እነዚህ እንግዲህ አዛ ቦታ በላይ በጣም በሚሰባሰቡበት እንግዲህ ኦልደስት ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር ማየት ይችላላቸው። እዚህ ጋር ይዘው በጣም ኦልደስት ተብሎ ይጠራል። እንግዲህ እዚህ ጋር አካባቢ ይታያ ይችላል። ቤተስፋ በጣም ኦልደስት ና ሃርደስት ነው ማለት ነው። ከሁሉም በጣም ጠንካራ ነው ማለት ነው። ከላይ ካለው ማለት ነው። ለምሳሌ እነዚህ ያንገስት ተብሎ ይጠራሉ ማለት ነው። ይህም ደግሞ በጣም ስስ ናቸው፣ ሶፍትስ ናቸው እነዚህ ደግሞ ማለት ነው። ይህን ለማስረዳት አክል ነው። እነዚህ ሴዲመንተሪ ሮኮች እንደዚህ ይፈጠራሉ ማለት ነው። ሌላኛው እንግዲህ ሜታሞርፊክ ሮክ ተብሎ የሚጠራ ነው እና እነዚህ ደግሞ ምን ማለት ነው ብሎ ነገር ስናይ እንግዲህ ሜታሞርፊክ ሮክ ጌትስ ኔም ፍሮም ዘ ግሪክ ወርድ ነው ይሄ እንግዲህ ቅድሜ ከላቲን ወርድ ነው ብያችሁለው። እንግዲህ ኢግኒየስ ሮክ እና ሴዲመንተሪ ሮኮች ከላቲን ወርድ ሲሆን ይሄኛው ደግሞ ከግሪክ ነው ማለት ነው። ሜታ እና ሚኒንግ ቼንጅ ማለት ነው ሜታ ማለት ሞርፊኖ ማለት ደግሞ ምንድ ነው? ምንንክ ፎርም ማለት ማለት ነው። ሜታሞርፊክ ማለት ምንድ ነው? ሬዛልትስ ፍሮም ቸንቺ ንሮ አዘሮ ካይንድ ቶ ብሮክ ዚያር ፕሮዱስድ ፍሮም ፕሪ ኤግዚስቲንግ እግነስ እንደ ሰደመንተሪ ኢቨን አዘር ሜታሞርፊክ ሮክ ስሮ ሂት እንደ ፕሬር ኢንሳይድ ዘኤስ ክላስትራል ባይዘወይ ሜታሞርፊክ ሮክ የምንለው እንግዲህ ሌላ ነገር ሳይሆን የነበረውን ነበር ፕሪ ኤክዚስቲንግ ግነስ ሮክስ ሴዲመንተሪ ሮክች የምናወጡት የነዚህን ነገር የሆነ ነገር ጨምሮበት ወደ ሌላ ነገር ይቀይራሉ ማለት ነው። የነበሩን ሮኮች አለቶችን ከእግነስና ከሴዲመንተሪ ሮክ በመውሰድ ወደ ሌላ ነገር ይቀይራሉ ማለት ነው። ያን ነገር በመጠቀም ነው። ምን የምትጠቀሙ ነው? ባይዘ ፕሬሽር ወይ ሂትን ተጠቀሙ ነው ማለት ነው። ሳምታይም አር ኮልድ ቼንጅድ ሮክ ወይም ደግሞ ቼንጅድ ሮክ ተወጥራል። ይሄ ሮክ ማለት ነው ሌላኛው ስሙ ማለት ነው። ይሄ ምታ ሞፊክ ሮክ ተብሎ የሚጠረው እንግዲህ ቼንጅ ሮክ ቢካስ ማለት የነበሩን ሮኮችን ነው አላቶችን ነው ወስዶ ሰደመንተሪንም ሆኖ ገንስ ሮክንም ሆኖ ወደ ሌላ ነገር ነው እነሱን ወስዶ ነው ወደ ሌላ ነገር የሚቀይረ ቢካስ ኦፍ ዛት ሪዝን ቼንጅ ሮክ ተብሎ ይጠረማ ነው። ቼንጅ ራክስ ተብሎ ይጠራል። ለምሳሌ ማርበል ኢዝ ዘ ኤግዛምፕል ኦፍ ሜታ ሜታሞርፊክ ሮክ ይላል። ማርብል ተብሎ የሚጠረማ ነው። እንዴት ተሰራ እንዴት ፎርሚ ሆነ ስናይ እንግዲህ ኢዝ ፎርምድ ፍሮም ላይሜስቶን ላይሜስቶን ደግሞ ከሰድምንተ ሮክ ነው ማለት ነው። ይሄ ላይሜስቶን ብለን የምንጠረው እንግዲህ ሰድምንተ ሮክ ነው፣ ግን ወደ ማርብል ይቀይረው ነው ማለት ነው። ማርብል የሜታሞርፊክ ሮክ ኤግዛምፕል ነው። ነገር ግን ይሄ ማርብል የተሰራው እራሱ ደግሞ ከላይሜስቶን ወይም ደግሞ ከሰድምንተ ሮክ ነው ማለት ነው። ለምሳሌ እንዴት እንዴት ላይምስቶን ወደ ማርብል ቀየረ ከተባለ፣ ለምሳሌ ዜጋ አለ ሂትና ፕሬዥየር አለ። ይሄ በዚህ በሂትና ፕሬዥየር አማካኝነት ነው ላይምስቶን ወደ ማርብል የቀየረው ማለት ነው። ሶ ሜታሞርፊዝም ተብሎ ጠ ትራንስፎርሜሽን ኦፍ ፕሪኤግዚስቲንግ ሮክስ ነው ማለት ነው። ኦኬ ምን ማለት ነው? ይሄኛው የነበረው ፕሪኤግዚስቲንግ ሮኮችን ወይም ሴደመንተሪ ሮክ እና ኤግነስ ሮኮችን የነበረው ወደ ሌለ ነገር ሲቀየር ሜታፎርሚዝም ተብሎ ይጠራል ማለት ነው። ኤግነስ ነ ስለምቲ ሮክስ ን ንድ አዘር ኳሊታቲቭ ዲፍረንት ሮክስ ሂትና ፕረሸር ኣር ሞስት በጣም ኢምፖርታንት ኤጀንቶች ናቸው ማለት ነው ወሬት ወደ ሜታሞርፊክ ሮክ ለመቀየር ማለት ነው። ሶ በዚህ ቻፕተር እንግዲህ ሌላ የምናየው ደግሞ ዲስትሪቢሽን እንደ ኢኮኖሚክ ቫሉ ኦፍ ዲፈረንት ሮክ ኢን ኢትዮጵያ እናያለን። ለምሳሌ እነዚህ ሮኮች ኤግነስ ሮክ፣ ሰዲመንተሪ ሮክ እና ተብሎ የሚጥሩት የት የት ካባቢ ይገኛል እናያለን። ዲስትሪቢሽን ሮክ ሲላል እራሱ ለምሳሌ ኤግነስ፣ ሰዲመንተሪ፣ ሜታሞርፊክ ሮክ አር ፋውንድ ዲፈረንት ፓርት ኦፍ ኢትዮጵያ በተለያየ ፓርት ኦፍ ኢትዮጵያ ይገኛሉ። እነዚህ ማለት ነው አንድ ቦታ ብቻ አናገኝም። አንዳንዶች ሴንትራል ላይ እናገኛለን። ለምሳሌ ሴንትራል ላይ የምናገኘው ኤግነስ ሮክ ነው የምናገኘው ስለ ምንትሮክ ምንትሮ ደግሞ ሰውዘር አካባቢ እናገኛለን። ሜታሞርፊክ ሮክ ደግሞ ሰውዘር ኖርስ አካባቢ ምናምን ሮክስ ካቨር ላርጅ ኤሪያስ እንግዲህ በጣም ትልቁን ፓርቲ ይዘል ማለት ነው። ግነስ ሮክ እንግዲህ በብጫ ሮክ ነው ነው ፓርት እንግዲህ ወይም ሴንትራል መካከለኛው ቢጫው ፓርቲ እንደምታዩት እንግዲህ ሴንትራል ፓርት ዘ ኢትዮጵያ ወይም ካንትሪ ተብሎ ይጠራል። እሱን ፓርት የሚይዘው እንግዲህ ግነስ ሮክ ነው ማለት ነው። ከቨር የሚያደርገው እንግዲህ በጣም ላርጅ ነው ማለት ነው። በጣም እንግዲህ ቢጫው ፓርት በጣም በጣም ትልቁ ፓርት ነው። ሌላኛው ደግሞ ሜታሞርፊክ ሮክ አር ፋውንድ ኢን ኖርዘርን ዌስተርን አንድ ሶዘርን ኤጅ ኦፍ ዘ ካንትሪ። ይሄኛው ሜታሞርፊክ ሮክ ተብሎ በሁሉም ለምሳሌ ይሄኛው ማለት ነው፣ እዚህ ጋር አካባቢ እናገኛለን፣ እዚህ ጋር በዌስተር እናገኛለን ምናምን ነው እና ሌላኛው የቀረው ደግሞ ምን ነበረ? ይሄ ሰደመንተሪ ሮክ ምናገኝ የምንለው በሶዘርን ፓርት የምናገኝ ነው ማለት ነው። ይህንን ይመስላል ማለት ሌላኛው ደግሞ ኢኮኖሚክ ኢምፖርታንስ ኦፍ ሮክ ኢትዮጵያ። እነዚህ ሮኮች እነዚህ አላተሞች ምድር ላይ ኢኮኖሚካሊ ምን ጥቅም አላቸው የሚሆ ነገር ነው። ለምሳሌ ምንድን ናቸው ሶርስ ኦፍ ፊውል ናቸው። የፊውል ወይም ደግሞ የነዳጅ እንትና መነሻ ናቸው። ሰደመንተሪ ሮክስ ላይክ ኮል ለምሳሌ ሰደመንተሪ ሮክ ቅድሜ ለመናገር ችል ያለው ከሰል እንዲፈጠር የሚያደርግ ነው ማለት ነው። ለኢንዱስትሪል የምንጠቀሙ ማለት ነው ፊውል ጋዝ፣ ኮንስትራክሽን ላይ ኮንስትራክሽን ፐርፖስ ላይ ማለት ግንባታ ላይ ማለት ነው። ለምሳሌ ግራናይት ሳንድስቶን ምናምን ሶርስ ኦፍ ፉድ ኒውትሪየንት ፎርሜሽን ኦፍ ሶይል ምናምን ናቸው። እነዚህን ራሳችሁ አንብቡ። ምንም የሚከብድ ነገር የለውም። ቀጣይ ሪቪው ኮሽን ሰራላችኋለሁ። ስለ አዳመጣችሁኝ በጣም አመሰግናለሁ። በቀጣይ እስከምንገናኝ ሰላም ቆዩልኝ።